ቦሌ አትላስ ላይ ምን ተፈጠረ? አሁን ደግሞ ስለ ኪራዩ እናውራ። ከሶስት ሺህ ዶላር ጀምሮ። ሰላም፣ እንዴት ናችሁ? ልደት ነኝ የሪያሊቲ ሪል እስቴት የሽያጭ አማካሪያችሁ። ሁሌም እንደተለመደው ሪያሊቲ ሪል እስቴት በተመረጡ ቦታዎች ላይ ለእናንተ ዘመናዊ አፓርትመንት ቤቶችን እንደሚያቀርብ የታወቀ ነው። ዛሬ የተገኘሁትም ከቦሌ መድሀኒያለም ሸገር ህንጻ ጀርባ ወይም ቦሌ አትላስ አካባቢ ልትሉት ትችላላችሁ። አዲስ ስላወጣ ነው ሳይት ዝርዝር መረጃውን ለማጋራት ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አፓርትመንቱ የሚገነባበት ቦታ ቦሌ መድሀኒያለም ሸገር ህንጻ ጀርባ ሲሆን አካባቢው በጣም ለመኖርም ሆነ ለማከራየት አመቺ ነው። በአቅራቢያውም የእምነት ተቋማት፣ አለም አቀፍ ሆቴሎች፣ ቅንጡ የገበያ ሞሎች፣ ቦሌ አለም አቀፍ አየር ማረፊያ፣ ኤምባሲዎች፣ የዲፕሎማቶች መኖሪያ እና ለሌሎች የአዲስ አበባ ሰፈሮች መሀል ከተማ የሚገኝ ነው። እንግዲህ አሁን ደግሞ የአፓርትመንቱን ዝርዝር መረጃ የምናይ ሲሆን አጠቃላይ ይዞታው አምስት መቶ ሀምሳ ካሬ ሜትር ላይ የሚያርፍ ሲሆን አፓርትመንቱ የሚገነባበት ደግሞ አራት መቶ ሀምሳ ካሬ ሜትር ላይ ብቻ ይሆናል። ቤዝመንት ፕላስ ግራውንድ ፕላስ አስራ ሁለት ወለል ፎቅ ሲሆን በወለል ሶስት አባወራ ብቻ የሚኖሩበት ነው። ያሉትም የጋራ መገልገያዎች ማለትም ሁለት ሊፍት፣ ስቲም፣ ሳውና፣ ጂም፣ በቂ የመኪና ማቆሚያ ፓርኪንግ፣ ለየሁሉም ቤቶች የደህንነት መጠበቂያ ካሜራዎች፣ የጋራ ሰገነት፣ ለዝግጅት የሚሆን አዳራሽ፣ ከርሰ ምድር ውሃ፣ ከፍተኛ ጉልበት ያለው ስታንድባይ ጄኔሬተር፣ እንዲሁም ሌሎች ግልጋሎቶች ያሉት ነው። ታዲያ በአፓርትመንቱ ውስጥ ያሉት የካሬ አማራጮች ስናይ ደግሞ ባለ ሁለትና ባለ ሶስት መኝታ ቤቶች ናቸው። ባለ ሁለት መኝታዎቹ መቶ ሰላሳ ሰባት ሜትር ስኩዌር፣ ባለ ሶስት መኝታዎቹ ደግሞ በመቶ ሰማኒያ አምስት ነጥብ ስምንት ሜትር ስኩዌር ላይ እና ሁለት መቶ አስራ አንድ ነጥብ ሰማኒያ ሰባት ሜትር ስኩዌር ላይ የሚያርፉ እጅግ ዘመናዊ ባለ ሶስት መኝታ አፓርትመንት ቤቶች ናቸው። አጠቃላይ ግንባታው በከፊል ግንባታ ለሚገዙ ደንበኞች የ18 ወራት ወይም የአንድ ዓመት ከ8 ወር ፕሮጀክት ሲሆን በሙሉ ግንባታ ለሚገዙ የ24 ወር ወይም የሁለት 2 ዓመት ፕሮጀክት ነው። ከዚህ አፓርትመንት ቤት ለመግዛት የምትፈልጉ ቤት ገዢ ደንበኞቻችን ቅድመ ክፍያችን ከ10 ፐርሰንት ጀምሮ የምንቀበል ሲሆን ቀሪውን ክፍያ ደግሞ በሁለት አይነት አከፋፈል ሁኔታ ማለትም በግንባታ ሂደት መክፈል ለምትፈልጉ ደንበኞቻችን በግንባታ ሂደት ያዘጋጀን ሲሆን በታይም ፍሬም ወይም ደግሞ በጊዜ ነው እንዲወሰንልኝ፣ በጊዜ ሂደት ነው የምከፍለው ለምትሉም ደግሞ በሁለቱም የአከፋፈል አማራጭ አዘጋጅተንላችኋል። ከሰላሳ ፐርሰንት ጀምሮ መክፈል እችላለሁ ለምትሉ ደንበኞቻችን ደግሞ ቅናሾች አሉን እስከ አስራ አምስት ፐርሰንት ድረስ ከፍተኛ የሚደርስ ቅናሽ አዘጋጅተንላችኋል። ከዚህ አፓርትመንት ቤት መግዛት እፈልጋለሁ ለምትሉ ቤት ገዢ ደንበኞቻችን ከታች በማስቀምጥላችሁ ስልክ ልደት እያላችሁ እንግዲህ የሪያሊቲ ሪል እስቴት የሽያጭ አማካሪያችሁ ነኝ፣ እየደወላችሁ ሳይት መጎብኘት፣ ሽያጭ ማከናወን ትችላላችሁ። አመሰግናለሁ። እንግዲህ ቀደም ብለን እንደተነጋገር ነው ስለያሉት የካሬ አማራጮች ስለዋጋቸው ዋጋቸው ስላሏቸው አሜኒቲዎች ይህን ያክል ከተነጋገርን፣ አሁን ደግሞ ለምን ሲንግል አፓርትመንት ላይ ቤት ቢገዙ ምን ይጠቀማሉ የሚለውን ለእናንተ ግንዛቤ ለማስጨበጥ ይሆናል። እንግዲህ በከተማችን አዲስ አበባ ላይ አሁን ብዙ በሪል እስቴት ሴክተር ላይ ተሰማርተው የሚገኙ ብዙ ሪል እስቴት አልሚዎች አሉ። በኮምፓውንድ አፓርትመንት ደረጃ የሚሰሩ አሉ፣ በሲንግልም አለ ሶ ሪያሊ ሪልስቴት በዚህ በተመረጠ ቦታ ላይ እንደዚህ የመሰለ ዘመናዊ አፓርትመንት ለእናንተ ለቤት ገዢ ደንበኞቻችን ሲሰራ እናንተ ከዚህ ሲንግል አፓርትመንት የምታገኙት ጥቅም ምንድን ነው? አንኛ ምንም አይነት የውሃም ሆነ የመብራት መቆራረጥ ሳይገጥሞት በበቂ ሁኔታ ሁል ጊዜ አገልግሎት እንዲያገኙ ነው ጥቅሙ። ሌላው ደግሞ ያው አነስተኛ ቤቶች ስለሆነ ያሉት ለምሳሌ በፍሎር ሶስት ቤት አጠቃላይ ጂ ፕላስ ቴን ነው። ስለዚህ አነስተኛ ቤቶች ሲኖሩ ከጸጥታም አንጻር ከደህንነትም አንጻር እንደገና ደግሞ ትንሽም ስት ሲኮን አንዳንድ ጊዜ ይሄ የነበረ የጉርብትና ባህላችንን በቀላል መንገድ ለማስጠበቅ ያስችለናል ማለት ነው እና ሲንግል አፓርትመንት ያው ዘርፈ ብዙ ጥቅሞች አሉት። በጣም ብዙ ጥቅሞች አሉት። ግን ካሉት ጥቅሞች ውስጥ ነው የተወሰነውን በዛሬ ፕሮግራሜ ለእናንተ ልሰራላችሁ የመጣሁት። አሁን ደግሞ ስለ ኪራዩ እናውራ። እንግዲህ እንደምታውቁት ቦሌ አካባቢ በጣም ለአየር መንገድ በጣም ቅርብ ስለሆነ ለሌሎች ለሌሎች አካባቢዎች ላይም ከድሮም ጀምሮ የሚወደድ ኤሪያ ነው፣ እንደምታውቁት ከኪራይ አንጻር ደግሞ አሁን ላይ እንግዲህ ምናልባት ሰምታችሁም ሊሆን ይችላል ከሶስት ሺህ ዶላር ጀምሮ ነው አካባቢው ላይ ቤቶች ኪራይ ያላቸው። ዋናው ነገር ግን ምንድን ነው የግንባታ ጥራቱ፣ የተሰራበት ፊኒሽንግ ማቴሪያል እንደዚሁም ደግሞ ያለው አሜኒቲ ነው። ለእናንተም ከኪራይ አንጻር የተሻለ እንዲሆን የሚያደርግላችሁ ያው አካባቢው እንደዛ ቢከራይም፣ ነገር ግን ቤቱ ደግሞ ጥሩ ቤት ካልሆነ የእናንተ ከሌላው የተሻለ ተወዳዳሪ ላያደርገው ይችላል። ስለዚህ ሪያሊቲ ሪል ስቴት ሁል ጊዜም በጥራት እንደዚሁም ደግሞ በፍጥነት ካለው ጊዜ ቀድሞ በማስረከብ ሲሆንም ደግሞ በማስረከብ የታወቀ ድርጅት እንደመሆኑ መጠን አካባቢው በጣም ለኪራይም ለመኖርም በጣም አመቺ በጣም ተወዳጅ ቦታ ነው የሚሆነው ማለት ነው። እንግዲህ ውድ የፕሮግራሜ ተከታታዮች ቤት ያልገዛችሁ ደንበኞች ትኖራላችሁ፣ ወይም ደግሞ ገዝታችሁ ሁለተኛ ቤት ስለመድገም እያሰባችሁ ልትኖሩ ትችላላችሁ። ስለዚህ ሪያሊቲ ሪል እስቴት ይሄንን የመሰለ ታላቅ እድል አቅርቦላችኋል። እንደውም አሁን የማስታወቂያ ዋጋ ላይም ስላለን ታላቅ ቅናሽም ላይ ነው ያለው ይሄ ፕሮጀክት እንግዲህ በ18 ወራት ጊዜ ለከፊል ግንባታ ለሚገዙ ሰዎች እንደዚሁም ደግሞ በሀያ አራት ወራት ጊዜ ለሙሉ ግንባታ ለሚከፍሉ ሰዎች የተዘጋጀና ተሰርቶ ተጠናቆ የሚረከብ ሳይት እንደመሆኑ መጠን እዚህ ጋራ ያሉን ቤቶች በጣም ውስን ናቸው። በጣም ጥቂት ቤቶች ናቸው። ብዙ ቤቶች የሉንም። ስለዚህ ሁላችሁም ይሄንን ከመሰለ ቦታ ለቤተሰቦ እንደዚሁም ደግሞ ለእርሶ ዘመን ተሻጋሪ የሆነ ቅርስ እንዲያስቀምጡ ስል እጠይቃለሁ። ለበለጠ መረጃ እንደዚሁም ደግሞ ለሳይት ጉብኝት ለማድረግ እታች በማስቀምጥላችሁ ስልክ ደውላችሁ ማነጋገር ትችላላችሁ። አመሰግናለሁ።